የመካከለኛው ምስራቅ ዓለምን ወዴት እየወሰዳት ይሆን? ከሱዳን እስከ ዩክሬን ከፍልስጤም፣ እስራኤል እስከ ኮንጎ ዲሞክራቲክ ሪፐብሊክ ከሳል እስከ ኤደን ባህረ ሰላጤ ከህንድ ፓኪስታን ጠረፍ እስከ ኮሪያ ልሳነ ምድር በጦርነት እየታመሰች ለምትገኘው ዓለማችን ይህ አልበቃ ያለ ይመስላል። ለዘመናት በእጅ አዙር እንጂ ፊት ለፊት የለየለት ውጊያ የማያደርጉት የመካከለኛው ምስራቅ ጉልቤዎች እስራኤልና ኢራን የጀመሩት የሰማይ ላይ ውጊያ እየሰፋ ምድራችን በሶስተኛው የዓለም ጦርነት ስጋት ላይ ኢራንንና ሳዑዲ አረቢያን ወደ ሜዳው ስቦ ለማስገባት ቋፍ ላይ ደርሷል። ኢራን የኒውክለር የጦር መሳሪያ ባለቤት ስትሆን ቁሚያ ላይም ያለችው እስራኤል ሐሙስ ለአርብ አጥቢያ በመላው ኢራን ባሉ ሲሆኑ የኒውክሌር ይዞታዎች ወታደራዊ ስፍራዎች፣ እና የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ተከትሎ የተጀምረው የሁለቱ ሀገራት የአየር ላይ ጦርነት ስድስተኛ ቀኑን አስቆጥሯል። እስራኤል እስካሁን ድረስ የኢራንን የኒውክሌር ምኞቶችን በከፍተኛ ሁኔታ ለማዳከም በተልኳ ውስጥ ብቻዋን እየሰራች መሆኑ የሚነገር ሲሆን፣ የአሜሪካ ፕሬዝዳንት የአሜሪካ የጦር መንደሮች በኢራን ከተጠቃ የጀመረችው የኒውክሌር ማብላላት ካላቆመች ቴራን ዋጋዋን ትከፍላለች ማለታቸውን ተከትለው አሜሪካ የሁለቱን ሀገራት የተጀመረውን ጦርነት ለመቀላቀል ዝግጅት እያደረገች መሆኑ እየተገለጸ ይገኛል። ለዚህም ማሳያ የአሜሪካው ፕሬዝዳንት ትራምፕ ኢራናውያን ቴራን ለቀው እንዲወጡ ካስጠናቀቁ በኋላም አሜሪካ ዝግጅት እያደረገች ስለመሆኑ ሮይተርስ ከውስጥ አዋቂዎች አገኘት በሚል ይዞት የወጣው መረጃ ያሳያል። እንደ ዘገባ ከሆነ የቴራን የተናደዱ የአገዛዙ መሪዎች የኒውክለር ቦምብ ለመስራት ሊጣድፉ ይቻሉ የሚል ስጋት እያደገ በመጣበት ወቅት የሙሳድ የቀድሞ ከፍተኛ ሰራተኛ ኢራን የኒውክለር ቦምብ ለማምራት የምታደርገውን ጥረት ከተሳካ አሜሪካ የእስራኤልን ዘመቻ እንደምትቀላቀል ምንም ጥርጥር የለውም ሲል ትራምፕ ጦርነቱን ለመቀላቀል ማስባቸውን ለሮይተርስ ተናግሯል። ኢራን የኒውክሌር ቦምብ ለማምረት የምታደርገውን ጥረት ከቀጠለች አሜሪካ የእስራኤልን ዘመቻ እንደምትቀላቀል ምንም ጥርጥር የለውም ያሉት የሙሳድ የቀድሞ ከፍተኛ አመራር አሜሪካ የኒውክሌር እቅዷን ካፋጠነች ቢያንስ ሁለት ቦምብ አውሮፕላኖችን በኢራን ላይ ትለቃለች ሲሉ የቀድሞው የሙሳድ አለቃ አስጠንቅቀዋል። የኢራንና የእስራኤል ግጭት ወደ ዘላለማዊ ጦርነት ሊያሸጋግር ይችላል ያሉት የቀድሞው የሙሳድ ከፍተኛ ባለስልጣን የአውሮፓ ሀገራት በኢራን የኒውክሌር መርሃ ግብር ስር ቀይ መስመር መታለፉንና ኢራን ሙሉ በሙሉ የተጋለጠች መሆኗን በቅርቡም መካከለኛው ምስራቅ ወደ ሁለንተናዊ ጦርነት ሊያመራ ይችላል ብለዋል። ይህ በእንዲህ እንዳለ የኒውክሌር ቦምብ ለመፍጠር በቋፍ ላይ የምትገኘው ኢራን ምንም እቅዱ ለሲቪል ዓላማዎች ላይ ለማመንጨት ነው የሚል አቋም ቢይዝም በትርታሬ የምታየው አሜሪካ የዩኤስኤ ጦር በርካታ ቢ2 ስፕሪት ስውር ቦምቦችን በከፍተኛ ስትራቴጂክ በሆነችው በዲያጎ ጋርሺያ ደሴት ላይ ማስቀመጡን አልጀዚራ ዘግቧል። በትናንትናው እለት መርከብ መከታተያ ድረገጽ የባህር ትራፊክ እንዳወጣው መረጃዎች ከሆነም አሜሪካ የባህር ኃይል ንብረት የሆነችው በ1092 ጫማ ርዝመት ያላትን የኒሚትዝ ግዙፍ የጦር መርከብ ከደቡብ ቻይና ባህር ተነስታ ወደ መካከለኛው ምስራቅ እያመራች መሆኑን ያሳያል። ከጀራርድ አርፎርድ ቀጥሎ ያለው በዓለም ሁለተኛው ትልቁ ሱፐር ተሸካሚ ኒሚትዝ የጦር መርከቡ 1092 ጫማ ርዝመትና 252 ጫማ ስፋት ያለው ሲሆን አራት ሄክታር ተኩል የበረራ ወለል፣ አራት አውሮፕላኖች፣ በርካታ ጀቶች ማሳረፍና ነዳጅ ሳይሞላ እስከ 20 ዓመታት ድረስ ሊሰራ ይችላል። ይህም አሜሪካ ይህን ግዙፍ መርከቧን ነው እያስጠጋች የምትገኘው። ይህ የአሜሪካ የትንኮሳ ድርጊትም ኢራን ወደ ኒውክሌር ቦምብነት ለመቀየር ቀናት ብቻ የሚያስፈልጉትን ዩራኒም የማብላላት ሂደቱን በማፋጠንና የመጨረሻ አማራጯን በመጠቀም ወደ አጥፍቶ መጥፋት ውሳኔ እንዳያደርሳትና ቴህራን ሙሉ በሙሉ መውጫ ካጣች የሆርሙዝ ባህርን የመዝጋት አማራጭ ልትወስድ ትችላለች። ሆርሙዝ ከተዘጋ ደግሞ ውጤቱ ፍጹም አስከፊ ይሆናል። ወዲያውኑ 25 በመቶ የዓለም የነዳጅ አቅርቦትን ያቋርጣል። የነዳጅ ዋጋ በመርሜል ከ1000 ዶላር በላይ ሊጨምር ይችላል። ዓለም አቀፋዊ የኢኮኖሚ ዲፕሬሽን፣ የአቅርቦት እጥረት፣ አለመረጋጋትና እንደ አውሮፓውያን አቆጣጠር በ2008 ስንት እንደተፈጠረው የፋይናንስ ቀውስ ውስጥ ያስገባታል። እየተባባሰ የመጣው የሁለቱ ሀገራት ጦርነት በዚህ ከቀጠለን አሜሪካ ወደ ጦርነቱ ከተቀላቀለችበት የራሽያ ሀያላንን ቻይና፣ ህንድ፣ ጃፓን፣ ደቡብ ኮሪያ፣ ታይዋን፣ ቱርክ፣ ጣሊያንና ግሪክ ጨምሮ ሌሎች ሀገራትን ወደ ጦርነቱ በመሳብ በየቦታው በጦርነት እየታመሰች የምትገኘውን አለማችን ወደ ሶስተኛው የዓለም ጦርነት እንዳይማግዳት እየተሰጋ ይገኛል። ትራምፕ የኢራንን ሰማይ ተቆጣጥረናል አሉ። አክለውም የኢራን መሪየት እንዳሉ እናውቃለን፣ የአየር ክልሏን በቁጥጥራችን ስር ነው ብለዋል። ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኢራንንና መሪዎቿን የተመለከተ መልእክት አስፍረዋል። ትራምፕ እስራኤል በኢራን ላይ በፈጸመችው ጥቃት ውስጥ እጃቸው እንደሌለበት ሲገልጹ ቢቆዩም በቱሪዝም ማህበራዊ ሚዲያ ገጻቸው ላይ ግን ቀጥታ ተሳታፊ የሆኑ ያህል ነው የጻፉት። አሁን በኢራን የአየር ክልል ላይ ሙሉ ቁጥጥር አለን ያሉት ትራምፕ ኢራን ጥሩ የአየር ክልሏን መከታተያና ሌሎች መከላከያ መሳሪያዎች እንዲሁም ብዙ ነገር ነበራት ነገር ግን አሜሪካ ከተሰራው ከተጸነሰው እና ከተመረተው እቃ ጋር አይወዳደርም። ማንም ከአሜሪካ የተሻለ አድርጎ አይሰራም ብለዋል። አሜሪካ ለረጅም ዓመታት ለእስራኤል ወታደራዊ ድጋፍና መሳሪያዎች ስትሰጥ የቆየች ቢሆንም ከአርብ ጥቃት ወደ እስራኤል በኢራን ላይ በፈጸመችው ጥቃት አሜሪካ እጇ እንደሌለበት ስትገልጽ ቆይታለች። ዶናልድ ትራምፕ አክለው ጠቅላይ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን። እሱ ቀላል ኢላማ ነው ግን እዚያ መሆናቸው መልካም ነው። እሱን አናስወግድም አንገላውም፣ ቢያንስ ላሁን። ነገር ግን ሚሳሎች በሰላማዊ ዜጎች ወይም በአሜሪካ ወታደሮች ላይ እንዲተኮሱ አንፈልግም። ትግስታችን እያለቀ ነው። ትራምፕ ተከታታይ በማህበራዊ ሚዲያቸው ላይ በአጋሮች በዚህ ጽሑፍ ላይ ያለምንም ማወላወል እጅ መስጠት ብለዋል። በፊት ሕይወቴን በሙሉ ያሳለፍኩት ትሄራን ነው። የዶናልድ ትራምፕ ለቃችሁ ውጡ የሚል ማስጠንቀቂያ የሰማ አንድ ነዋሪ አዘን፣ ፍርሃት፣ ቁጣ በትሄራን ነዋሪዎች መካከል የሚታዩ የጋራ ስሜቶች ናቸው። ፕሬዚዳንቱ ከተማዋን ለቃችሁ ውጡ ማለታቸውን የሰሙ ኢራናውያን ለቢቢሲ አስተያየታቸውን ሲሰጡ እነዚህ ስሜቶች ይነበቡባቸዋል። ከዋና ከተማዋ የሚያስወጡ መንገዶች በመኪናዎች ተጨናንቀዋል። አንዳንድ ሰዎች ከእንቅልፋቸው እንደነቁ ለቃችሁ ውጡ የሚለውን ዜና እንደሰሙ ነው መውጣት የጀመሩት። ጥቂቶች ደግሞ ትናንት ለቀው ወጥተዋል። አንዳንዶች ከዚያ በፊት ዛሬ ከመውጣት በፊት ከተማዋ ሆና ትመስል ነበር ነገር ግን ብዙ ሰዎች ቴህራን ውስጥ መሄጃ አጥተው ቤታቸው ውስጥ እንዳሉ አውቃለሁ ሲል አንድ ለቢቢሲ አስተያየቱን የሰጠ ግለሰብ ተናግሯል። ምንም እንኳን አንዳንዶች ከቴህራን ውጭ የሚገኝ ቤታቸውን ለሌሎች መጠለያነት ቢፈቅዱም፣ መኪና የሌላቸውን ሰዎች ቢያጓጉዙም፣ ከተማዋን ለቆ መሄድ ለሁሉም ሰው አማራጭ አይደለም። ከቤተሰቦቹ ጋር ለመቆየት የወሰነ አንድ ግለሰብ አያቴ ዘጠና ዓመቱ ነው። የኩላሊት ሕመምተኛ ብቻ ሳይሆን በቅርቡ የጉልበት ቀዶ ጥገና ስላደረገ በመኪና ረጅም ሰዓታት መጓዝ አይችልም። አረጋውያን እርዳታ የሚፈልጉ ከሆነ መላው ቤተሰብ ይቆያል። ይገኛል ቴራንን ለቀው ርቀው ወደሚገኙ አካባቢዎች ከሄዱ በኋላ መድኃኒትና ሆስፒታሎችን ማግኘት በጣም ከባድ ነው። ስለዚህ ሁሉም ሰው ከተማዋን ለቆ መሄድ አይችልም። አብዛኛዎቹ ጎረቤቶች ሂደዋል። እኔ ግን መቆየትን መርጫለው። የት መሄድ እችላለሁ? መላ ሕይወት የሚያሳለፍኩት እዚህ ቴሄራን ውስጥ ነው ሲል ሌላ ከተማ ውስጥ ለመቆየት የመረጠ ግለሰብ ለቢቢሲ ተናግሯል። እስላማዊ ሪፐብሊክ ለሰዎች ሕይወት ትንሽ እንኳን የሚያስብ ቢሆን ኑሮ ከእነዚህ ሁሉ ማስጠንቀቂያዎች በኋላ ሰዎች ከተማዋን ለቀው እንዲወጡ የተወሰነ ጥረት ባደረገ ነበር ያለው ደግሞ ሌላ የቴሄራን ነዋሪ ነው። የኢራን ባለስልጣናት ነዋሪዎች ከተማዋን ለቀው እንዲወጡ እስካሁን ድረስ ያስተላለፉት ማስጠንቀቂያ የለም። እስራኤል እና ትራምፕ ያቀረቧቸውን ማስጠንቀቂያዎች የጠላት የስነ ልቦና ጦርነት በማለት አጣጥለውታል። አንዳንድ የመንግስት ደጋፊዎች በማህበራዊ ሚዲያዎች ላይ ከተማዋ በየቀኑ በእስራኤል ጥቃት እየደረሰባት እንኳ ቴህራን ደህና ናት የሚል መልእክት ሲያስተጋቡ አስተውላለው ሲል አክሏል። በእስራኤልና ኢራን መካከል የቀጠለው የአየርና የሚሳሎች ጥቃት መባባሱን ተቀጥለው በእስራኤል የሚገኘው የቻይና ኢምባሲ ዜጎቹ በተቻለ ፍጥነት አገሪቱን ለቀው እንዲወጡ አሳስቧል። በእስራኤል ያለው የቻይና ልዑክ ቻይናውያን ለግል ደህንነታቸው ዋስትና ቅድሚያ በመስጠት በተቻለ ፍጥነት በመሬት የድንበር ማቋረጫዎች አገሪቱን ለቀው እንዲወጡ ያሳስባል ሲል ኤምባሲው ዊቻት በተሰኘው ማህበራዊ ሚዲያ ላይ ባወጣው መግለጫ አትቷል። በዮርዳኖስ አቅጣጫ መሄድ ይመከራል ሲል አክሏል። የቻይና ኤምባሲ በሁለቱ ሀገራት መካከል ያለው ግጭት እየተባባሰ ቀጥሏል ሲል ማክሰኞ ባወጣው መግለጫ አትቷል። በርካታ የሲቪል መሰረተ ልማቶች ውድመዋል፣ የዜጎች ሞት እየጨመረ ነው፣ እንዲሁም የጸጥታ ሁኔታም አሳሳቢ እየሆነ መጥቷል ብሏል።